ደህና ነን እኛ። ማርክና ጽጌ ምን ጉድ ናችሁ? ሩታን በዚህ ልክ ማስለቀስ ነበረባችሁ? እቺ ልጅ ሙሽራ ናት አይደል? ብዙ ወከባዎች አሉባት፣ ብዙ ጭንቀቶች አሉባት፣ ብዙ ነገሮች አሉ፣ ብዙ ሀሳቦች አሉባት። ቀለበት ሲባል ትዳር ሲባል እኮ ዝም ብሎ ተብሎ ዘቡ ተብሎ አይደለም የሚጋባ በሰው አገር ነው ያለችውእና በዚህ ልክ አይኗ እስኪ ቀላ እንድታለቅስ በማድረጋችሁ ዛሬ በጣም በጣም ያዘንኩባችሁ በእውነት ነው የምላችሁ። እና ዛሬ ሩታ ስታለቅስ የእውነት እኔ አላውቅም ፕራንክ እንደሆነ እንኳን እያወቅኩኝ በጣም ነው ያሳዘነችኝ በቃ የማይገባትን ነገር ነው ያደረጋችሁት። አንዳንዴ እኮ ለቀልድም፣ ለፕራንክም ለሁሉም ነገር ጊዜና ቦታ አሉ። እናንተ አሁን ለመዝናናት እንሄዳችሁ ጥሩ ጊዜ ለማሳለፍ እንሄዳችሁት አይደል? እነዚህ ልጆች ደግሞ ብዙ ሀሳብ አለባቸው። አንድ ሰው የሆነ ፕሮግራም ለማዘጋጀት ሲል ብዙ የሚወጣቸው የሚወርዳቸው ነገሮች አሉ። ብዙ ያስጨንቁት ያለ ሀሳብ አለባቸው። ና ከዚህ ሁሉ ሀሳብ እንዴት ሆኖ ፕሮግራም ያልፍ ይሆን? ከአለባበስ ጀምሮ ከእንግዳ እስከመሸኘት ከእንግዳ ብዙ ነገሮች አሉ እና በዚህ ጭንቀት መሀል በዚሁ ጠረት መሀል ሆኖ ሩታን በዚህ ልክ ማሰቃየት ተደጋጋሚ ነው። እግዚአብሔርም በጣም ነው ያዘንኩባችሁ፣ በጣም ያሳፍራል። በቃ ጽጌ ግን ማለት ነው አንዳንዴ ጥሩ ነገር ትሰሪያለች፣ ሌላ ጊዜ ደግሞ በጣም የምታበላሸው ነገር አለ። የሆነ ዳቦ ሊጡ ሆነ የሚባለው ይሄ ነው። እኔ ማርክም ራሱ በጣም ነው የገረምከኝ። ከማርክም በላይ ደግሞ አብርሽ ራሱ አብርሽ እንደውም አልነበረም። ቢያንስ አይደለም ፕራንክ የሆነሽ ችግር የለውም ግን ይህን ያህል እስክታለቅስ ልቧ እስኪሰበር እስኪጎዳ፣ ሌላ በአእምሯ ውስጥ ሌላ ብዙ ነገሮችን እስክታስብ እስክትስል እስክትጨናነቅ ይህን ያህል ፕራንክ ነው ተብሎ ይህን ያህል የወረደ ነገር ማድረጋችሁ በጣም የሚያሳፍር ነገር ነው። በእውነት ነው ምላችሁ ና እኔ አላውቅም ብቻ ግን ሩታ ዛሬ በጣም አምሮባት ነው የመጣችው የነበረው ብዙ ነገሮች አሉ። በሰው ሀገር ስትሄዱ እያንዳንዱ ሰከንዳችሁ ምን እንደሚያጋጥማችሁ የምታውቁት የለም። እንኳን አይደለም በሰው ሀገር በሀገራችሁ ላይ ራሱ ስትኖሩ ብዙ ሀሳቦች አሉባችሁ፣ ብዙ ጭንቀቶች አሉባችሁ። ና አብርሻ አላገኘችውም። የነበሩት ማርክና ጽጌ ናቸው። እነሱ ደግሞ እንደምታያቸው ፊታቸው ተቀያይሮ ምናምን ስለ አብረሽ ሌላ ነገር ሌላ አመለካከት ነው ይዘው የጠበቋት ወይም ደግሞ ሌላ ወሬ ነው። እሱ ያልጠበቀችው ያላሰበችው ነገር ነው። አብረሽ አብሮ አብሯቸው ይኖራል ብላ እሱ ልም ለማግኘት ነበር የወጣችሁ ነገር ግን ሌላ ነገር ነው የሰማችሁ። ለምንድነው ሱሳ አለበት ነው እያሏት የሚገኙት እና በቪዲዮ ቀርጸነዋል። ቪዲዮ አለ ምናምን። በጣም ነው ማለት በጣም ነው ያለቀሰችው። አንዳንዴ ኮ ሱስ እውነት ለመናገር በጣም የሚያስጠላ መጥፎ ነገር ነው። ግን አንድ ሰው ሱስ ያዘው ማለት በተለይ ደግሞ የሚወዳት ፍቅረኛው እያለች አጠገቡ አለው የምትለው ሴት እያለች በጣም ሕይወትን እንዲጓጓ ሕይወትን ተስፋ እንዲያደርግ በጣም በቃ ሕይወትን በረዥሙ እንዲያስብ ጥሩ እቅዶች፣ ጥሩ ተስፋዎች፣ ጥሩ ሕልሞች እንዲኖሩት የምታደርግ ሴት ልጅ አጠገቡ እያለች ሱስ ውስጥ ገባ ማለት የሴት ልጅ እዛው አብራ ያለችው ልጅ ችግር አለባት ማለት ነው። ወይ ያላስደሰተችው ነገር አለ፣ ወይ በሆነ ነገር ጎድታዋለች፣ ወይ በሆነ ነገር ሰብረዋለች። እና ያ ነው የሚታሰበው። አሁን ግን ከሩታ ደስተኛ ህይወት እየኖሩ ነው በጣም ደስ የሚል በቃ ኢትዮጵያ ውስጥ ወይ ደግሞ አለም ላይ አንድ ሰው ሊኖረው የሚገባው ነገር ቢኖሩ ያለውን ነገር አላቸው በትንሹም ቢሆን አላቸው ደስተኛ ህይወት እየኖሩ ነው እና ፈጣሪያቸውን እያመሰገኑ በደስታ እየኖሩ ምን አነሰኝ ምን ጎደለኝ ብሎ ነው ሶስት ሊገባ የሚችለው ግን ጽጌና ማርክ እንደው ጽጌን ሽሽላታምናት ትችላለች ግን ማርክ በዚህ ልክ ሲያወራባት ነው ትንሽ የተጨናነቀችው። ያመነች አላመነችም የባሏን ገመና የባሏን ጉድ የባሏን ነገር በቃ ይሄ ነገር ትክክል አይደለም ብላ ስላሰበች አላመነችበትም፣ ሙሉ በሙሉ እጅ አልሰጠችም። ላብርሽ ነበር በቃ በደንብ እየተከራከረች የነበረው መቶ ፐርሰንት እንደውም ከመቶ ፐርሰንት ሁለት መቶ ፐርሰንት አርጋ እንደማያደርገው እና በጣም ግን ኮንፊውዝድ ሆናለች። ያደርገው አላደርገውም አምስት ፐርሰንት ጥርጣሬ ነበራት ማለት ጨጨነቃት። በቃ የምታደርገው ሰው ናት እኮ እች ልጅ ሰው ናት፣ የሰው ልጅ ናት አደል እሱ ደግሞ ፍጹም ነው ማለት አታስብም። አንዳንዴ ደግሞ የሆነ ብቻ ብዙ ነገር በአእምሮ ውስጥ ነው የመጣና በ የሆነ ካንቺ ጋር የተጨቃጨቀችው ነገር አለ ወይ አንቺ አስከፋሽው ነገር አለ ወይ አንቺ ያረግሽው ነገር አለ ወይ ብለው ነው ወደሷ እንትን ያሉትና ፍራንክ ሀሳቡ በጣም ከባድ ነው። አልዋሻችሁም ማለት ጊዜው አይደለም። አሁን እች ልጅ ብዙ የሚያስጨንቃት ነገር አለ በዚህ ሰዓት ማለት ነው። ካብርሽ ጋር ስትሆን ደስተኛ ልትሆን ትችላለች። ጥሩ ጊዜ እያሳለፈች ሊሆን ይችላል። ግን እንዴት ሆኖ ያልፍ ይሆን ካለባበሷ ምን አይነት ጫማ ምን አይነት የጸጉር ስታይል ምን አይነት እንደዚህ ያለባበሷን ራሱ በዛም የምታስብበት ጊዜ እንጂ ተረጋግታ ጥሩ ጊዜ የምታሳልፈ በዚህ ልክ የምታስለቅሷት ማለት የሆነ ጊዜም ቦታም አለው እኮ በትንሹ ትንሽ ፕራንክ አድርጋችኋት፣ በቃ ይ እንደዚህ ነው ማለት አትችሉም። እስከ መጨረሻው አብረሽ መጥቶ እስኪያረጋጋት ነው ስትጠብቆ የነበረው እና በጣም ከማርክ እና ከጽጌ የማልጠብቀው ነገር በተለይ በተለይ ደግሞ ከማርክ ማርክ ያደረግከው ነገር በጣም በጣም የሚያሳፍር ነገር ነው። በጣም ነው ያለቀሰችው የእውነት ነው የምላችሁ እና እችሽ በሰው ሀገር ነው ያለችው የእውነት ነው በጣም ነው የምታሳዝነው እና ቅድም ላይ ራሱ ቲክቶክ ላይ ገብቼ ነበር እና በአብረሽ እና በሩታ ጉዳይ ላይ በጣም ብዙ ሰዎች ብዙ ነገሮችን እያሉ ይገኛሉ። አንዳንዴ ደስታ ሲመጣ ደግሞ ከጀርባ ደግሞ ሰይጣኖች ደግሞ ስራቸውን ይሰራሉ፣ ከጀርባ ሆነ ይወጣሉ። አንዳንዴ በቃ ፈንቅለው ይወጣሉና ስለቀለበት ስለ ሰርግ ስለ ቀለበት ፕሮግራም እየተወራ ባለበት ታይም እንግዲህ ለምን ዱባይ ድረስ ሲሄዱ አቀባበል ለምን አረጋችሁላቸው፣ ለምን እንደዚህ ሆነ ብለውም ብዙ ነገሮችን እያስተላለፉ ይገኛሉ። አብርሽና ሩታንም የት አካባቢ እንደሄዱ የት እንዳረፉ፣ እስከ ሆቴላቸው ጭምር እንግዲህ እየተጣራ ይገኛል። ብቻ በጣም ከባድ ጭቅጭቅ ተፈጥሮ ነበርና ያን እየሰማው በጣም ተሰምቶኝ በቃ እንዴት በዚህ ልክ ሰው ምቀኛ ሊሆንባቸው ይችላል? ብዬ ስለ እነሱ እያሰብኩኝ እያለ በጣም የሚያስጠላ ነገር እያሰብኩኝ እያለ ደግሞ በዚህ ልክ ደግሞ ሩታ መጣችሁ ደግሞ የሚያሁን ነገር ተናግራችሁ ስታስለቅሱ አሳይ ደግሞ ደሜን ነው ያፈላችሁ። ጽጌ ግን ተይ ረፊ፣ በእውነት ጊዜ ቦታ ምረጭ። አራዳነሽ ጨዋታ አዋቂ ነሽ። በጣም ዝም አታስቢም፣ ታስቂያለሽ፣ ታዝናኛለሽ ግን አንዳንድ የመጠሽ ድንቁን ልምታረዩ ነገር አንዳንድ የመጠሽ ነገራቶችን ብትንትን የምታወጫቸው ነገሮች አሉ። ና ችልጅ በዚህ ሰዓት አሁን እንደዚህ አይነት ፕራንክ መደረግ ነበረባት? እስኪ ተናገሩ። የእውነቴን ነው። እኔ ሩታ በጣም ነው ያሳዘነችኝ። ፕራንክ መሆኑ ጥሩ ነው ተመስገን፣ ይሄ ተመስገን የሚያስበል ነገር ነው እና ግን በዚህ ልክ መጫን ምንድን ምን አስፈለገ? በዚህ ልክ በቃ እሷ የሆነ ምንም ን በ የሆነ እኔ እንጃ አእምሯን በቃ ዝግትን ያረጋ ማለት የሆነ ምን ታርግ ግን ሩታን በጣም ያደንኳት ነገር ምንም ነገር በቃ የሆነ ነገር ብትጠራጠርም፣ ግን ደግሞ የተጠራጠረችው ምን ማለት ይሆን ምና ጉድየው ነው ምን አስከፍቼው ነው አይነት ነገር ነው ውስጧ ጥርጣሬ የነበረው ምን ምን በድየው ነው ማለት ያስቀየምኩት ነገር አለ ወይ በእኔ ምክንያት ነው ወይ ብላ የሚል ሀሳብ ነበራት። ያንን ነበር ስታስብ የነበረው እና ቢያንስ ቶሎ ብትነግሯት የተሻለ ነገር ነበር። ግን አሳለ አትጠገብም። እውነትም አትጠገብም፣ አትጠገቢም። አቤት በጣም ጀግና ሴት ነሽ። በጣም እኔ አላውቅም በሩታ የማይቀና ሰው በሩታና በአብረሽ ፍቅር የማይቀና ሰው ሰይጣን ብቻ ነው። እኔ በጣም ነው የምቀነው በ በጣም እኔ አላውቅም የሆነ በተለይ የሩታን ብልሃት ሳይ፣ የሩታን ጥንካሬ ሳይ፣ የሩታን ብልሃት ሳይ፣ የሩታን ሴትነት ሳይ በጣም እገረማለሁ፣ እደነቃለሁ። ማርሹን የቀየረችው እሷ ከመጣች በኋላ ነው ብዙ ነገሮች የተቀየረ አብረሸ ራሱ ሁሌ ደጋግሞ ይናገራል። እሷ ከመጣች በኋላ ነው የጎደለውን የሞላችልኝ ያነሰውን ያበዛችልኝ ብዙ ነገር ይንቻ ያለው እሱ ነውና በጣም ብልጥ ሴት ናት። በጣም ንቁ ሴት ናት። እና ይህንን ቪዲዮ ተመልካችን ማየት አለበት ሲሏት ኖ መሆን የለበትም ከፈለጋችሁ፣ ነ ቀስ ብላችሁ አስረዱኝ፣ ግን ካሜራ ላይ መቅረጽ የለባችሁም፣ ወይም ደግሞ ሌሎች ሰዎች እንደቀረጹት እናንተ ቀርጻችሁ አደባባይ ለማውጣት የለባችሁም፣ ምናም ብላ ካሜራውን ለማስጠፋት ነበር ስትጥር የነበረው። እዛ ጋ የራሷ ጭንቀት አለባት። አርጎት ሁን አይሆን የሚል ነገር አለ። በዛ ላይ ደግሞ ግን ካሜራውን ነው በቃ ተዉ እያለች ነበር። ና አሟችኋሉ፣ የብድናችሁ ምንም አላመነቻቸውም። ና ክፏችሁን ያርቅ። እኔ ርእሱን አይቼ በጣም ነው የደነገጥኩት ግን የሚታወቅ ሰው ነው። የምናውቀው ነገር ነው። ምንም የተጠራጠርኩት ነገር የለም። ርዕሱን ሳይ ደነገጥኩኝ። የደነገጥኩበት ምክንያቱ ምንድን ነው? አሁን ፕራንክ አያስፈልግም ብዬ ስለማስብ በዚህ ሰዓት አሁን ስለ ሰርቅ አሁን እንግዲህ ነገ ፕሮግራማቸውን ጨራርሰው ምናምን ነገር ከነገ ወዲያ ቀለበት በትክክል የሚያደርጉበት ቀንና ቦታ ሰዓቱ ተነግሯል አይደል? ስለዛ ማሰብ ሲችሉ አሁን በዚህ ልክ መጨናነቅ ስለሌለባቸው ይሄ ነገር እንዴት ይሆናል ብዬ ነው ርዕሶን ሳይ የደነገጥኩት፣ እንጂ አብርሽ እንኳን ሶስት ማለት ነው ምን ጎደለኝ ብሎ ምን አጣው ብሎ። አንዳንድ ሰዎች እኮ ሶስት የሚገቡበት ምክንያት የራሳቸው ምክንያት አለ። ህይወታቸው ትዳራቸው መስቀልቅሎ ሲወጣ፣ ህይወት አልሰምር ሲላቸው፣ የሰሩት ነገር ሁሉ ሲበተንባቸው፣ አብርሽ እኮ እስኪ ለውጡን እዩት፣ እግዚአብሔርን ነው ምላቸው በአብርሽ እንደው አብርሽን እስኪ ለውጡን እዩት። ድሮ ከየት ነው ብር የሚያገኝ የነበረው? ድሮ ብር ከየት ነው የሚያመጣ የነበረው? አሁንስ እስኪ ለስንት ሰዎች የገንዘብ ምንጭ ሆኗል። ከራሱ አልፎ ለቤተሰብ፣ ከቤተሰብ አልፎ አሁን ለራሱ ለትዳሩ እየኖረ እዩት። የቤት የመኪና ባለቤት ሆኗል። ጀግና ነው። ሰርቶ በላውላውን ጣብ አድርጎ ነው ያመጣው። ይሄን ስልዳችሁ ስላችሁ በሱ ምቀናው በሱ ስለሱ እንደዚህ ብዬ የማወራው ምንድነው ስኬቱ ስለሚያስደስተኝ ነው። ደስታው ስለሚያስደስተኝ ነው። የመጣበትን መንገድ ስለማቅ ነው። ጅማሮ ምን እንደሆነ ስለማቅ ነው። የመጣበትን መነሻውን ስለማቅ ነው። ይሄ ማለት ምንም የጎደለው ነገር የለም። አሁን ከዚህ በኋላ ይስራ ይሰራል። ገና መስራት ይችላሉ። ወጣቶች ናቸው። ገና ብዙ መንገድ ይቀራቸዋል ምናምን ግን ደግሞ ሶስት ውስጥ የሚያስገባ በዚህ መንገድ በዚህ ሁኔታ ውስጥ እየኖሩ ሶስት ውስጥ የሚያስገባ ወይ ያልባሌ ነገር እንዲያደርግ ወይ ደግሞ ሩታ የሚደብራትን ነገር የሚያስቀይማትን፣ የሚያስከፋትን ነገር ያደርጋል ብዬ በጭራሽ አላስብም። ሲጀመርም ያም የታወቀ ነገር ነው። በጭራሽ ንጉሱና ንግስቲቷ እንግዲህ ወደፊት ብናታችሁ እንደው ጽጌ በፈጣሪ ማለት ቢያንስ በአንደኛ በሰው ሀገር ነው ያሉት። የእውነቴን ነው። ጥንቃቄ ማድረግ አለባችሁ። የእውነት ተዉ። አሁን በዚህ ሰዓት ምንም ፕራንክ ምናምን የሚባል ነገር የለም። በሰላም ፕሮግራማቸውን ያሳልፉ። ለፕራንኩ ኢትዮጵያ ስትመጡ በደንብ በጣም ነፍ አይነት እኔ ፕራንክ ወዳለሁ፣ በነገራችን ላይ በጣም ነው ደስ የሚለኝ። በቃ ግን ጊዜና ቦታ አለው ብዬ ማመን ሰው ነኝ ጊዜውና ቦታው ላይ ካልሆነ በጣም የሚያስጠላ ነገር እንደሚሆን ነው። እና መጨረሻ ላይ አብርሽ እንግዲህ በጣም ያሳቀኝ ፓርት ደግሞ አብሮ ፕራንክ ካለ እሱ በእርግጥ ያን ያህል እንዲህ ስታለቅስም አላየም፣ ግን በጣም ነው የደነገጠው ከመጣች በኋላ እና እነሱ ናቸውን ያደለውም ብሎ እሷን ይዘው ሁለታቸውን ጥሏቸውን ሄደው እና ማርክና ጽጌ ደግሞ ደተናደዱ እንዴ እኛን ትቶን ሄዶ አጋፈጠን እኛን ተወን እያሉ ነበር። ለማንኛውም ግን ሩታዬ ማልቀስ የለብሽም፣ መረጋጋት አለብሽ። በሰው ሀገር ነሽ፣ ራሽን ጠብቂ። ብትታመም ሰው ንችልሽ። መንገድ ላይ ሙቀት አለ ምናም የሆነ ሳ የሆነ ነገር ብትሆንስ፣ ጸጸቱን ትችለታላችሁ። አንድ ቀን ፕሮግራም ቀርቷት በዚህ ልክ ማለት እናንተ ስሬቱ ናችሁ እያወራችኋት ብደንግጣ የሆነ ነገር ብትሆንስ እና ሰዓትና ቦታ ምረጡ ባካችሁ ለማለት እወዳለኝ። ለማንኛውም እንግዲህ ነገ ትልቅ ሰርፕራይዝ እንዳለ እሁድ ደግሞ የሰርግ ፕሮግራማቸው የቀለበት ፕሮግራማቸው እንደሚካሄድ እንግዲህ አብርሽ ተናግሯል። መጨረሻችሁን ያሳምረው ፈጣሪን። የትልቁ ምኞቴ በሰላም ደርሳችሁ በሰላም እንድትመለሱ ፕሮግራማችሁም ደግሞ በጣም በቃ ማትጸጸቱበት ማትደነግጡበት የሆነ ቃ ማይጠፋበት ሁሉ ነገር ተሟልቶ በቃ ተስተካክሎላችሁ ሁሉ ነገር ያማረው ነው። ባማረው ሁኔታ የማይረሳ ቀን የማይረሳ ጊዜ ያሳለፋችሁ ወደ ኢትዮጵያ እንድትመለሱ ትልቁ ምኞቴ ነውና እነ ማርክ ማርክና፣ በተለይ ጽጌ እባክሽ ረፊ በደንብ የተንኮል የፕራንክ ተንኮል እንዳለብሽ በጣም አቃለሁ። በጣም ከዱሮ ጀምሮ የምታስቢው ሀሳብ ራሱ የተመታ ሀሳብ ነው፣ ግን ጊዜና ቦታ ምረጭ። ፕራንክ ሲባልም ጊዜና ቦታ አለው ልል ነው የምወደው ማርክም እንደዚህ አይነት ነገር ማድረግ ጥሩ አይደለም። ለማንኛውም ግን ሩታዬ በዛሬ በጣም ነው ያሳዘንሽኝ። ግን አይዞሻ፣ ትጨነቂ እኔ ቆንጆ ራሽን ጠብቂ። ቆንጆ ናለች ደግሞ። ወይኔ የውበቷ እንዴት እንደወጣ በጣም አማረባት። ሁማን ሄር አድርጋለች፣ ቆንጆ ነው። እኔ ሁማን ሄር ሴት ላይ ብዙ አብዛኛውን ሴቶች ላይ ሲያምር አይቼው አላቅም። ሩታዬ ጋ ግን በጣም ነው የሚያምርባት። የእውነትም ትክክለኛ ሙሽራ ሙሽራ ሁናለች። እና ፈጣሪ መጨረሻችሁን ያሳምረው። ንግስትና ንጉስ ሁናችሁ እንግዲህ ሙሽሪት እና ሙሽራው ነገ የሚኖረውን ሰርፕራይዝ ደግሞ በትልቁ እናያለን። አብርሽ በጣም ለሩታ ያዘጋጀላት በጣም ከበድ ያለ በጣም ትልቅ ሰርፕራይዝ፣ ሩታን የሚያስለቅስ የሚያሳዝን በ ይሆን እንዴት በደስታ የሚያሳብድ ሰርፕራይዝ እንዳለ በጣም እየተናገረ ነበረ። ስለዚህ ጥሩ ነገሮች ገጥሟችሁ አብርሽ፣ ምኞት ሐሳብ ተሳክቶ እንደሚሳካ እርግጠኛ ሆነሽ ስትናገር የነበረው ይሳካል። የሚሰራ ሰው ይስተካከልለታል፣ ይሳካለታል። አንዱ መንገድ እምቢ የሚለው በሌላ መንገድ የሚሄድ ሰው ስለሆነ አንተ ምንም የሚያቀተ ነገር የለም። ሩታ ደግሞ በአንተ ደስተኛ እንደምትሆን ሁሌም እንተማመናለን፣ እያየንም ነው። ጀግና ነህ ሩታዬም ጀግና ነሽ መጨረሻችሁን ያሳምረው ላለሁ አብራችሁ ስለነበራችሁ ከልብ አመሰግናለሁ ላይክ ሼር ሰብስክራይብ አርጉ እስኪ በዛሬው ቪዲዮ እስካሁን ስትከታተሉኝ ለነበራችሁ ልጆች ጥያቄ ልጠይቃችሁና ጽጌና ማርክ ያደረጉት ነገር ትክክል ነው ብላችሁ ታስባላችሁ ዛሬ ወይስ አይደለም እስኪ ኮሜንት ላይ አስቀምጡልኝ። እኔ ሙሉ በሙሉ ትክክል አይደለም ነው የምለው ምክንያቱም ጊዜና ቦታ አለው ለፕራንክም ቢሆን ብዬ ነው ማስበው። ብቻ ግን እንኳንም ፕራንክ ሆነ፣ እንኳንም ሩታዬ በኋላ ላይ ተረጋጋች። ይህንን ነው ልል ምችለው። ኮሜንት ላይ አሳውቁኝ። አመሰግናለሁ። ደግሞ ላይክ አድርጉ እስኪ ስትጀምሩ፣ ቪዲዮውን ሼር አድርጉት፣ ሰብስክራይብ አድርጉ። እንዲያው ስሞትላችሁ፣ የእውነቴን ነው አይከፈልበትም። የእውነት ውዶችዬ፣ እኔ ክፉ ነገር አላወራ ምን ችግር አለሁ ክፉ ነገር በወራስ መቼስ እረ ምናምን ብላችሁ ስተዋላችሁ። አሁን ግን ጥሩ ነገር ነው ማውሩ። ስለዚህ በእናታችሁ ሰብስክራይብ አድርጉኝላለሁ አመሰግናለሁ።